ቅዳሜ ነው ዛሬ። ሄንጋውት እናደርጋለን። ናለን ናለን። እኔ አልመጣም። እዛው ጠጡ። ነገር እንዳታመጡ። አረሳሁት። የሳምንቱን ከነጋ ነበር ያየሁት። ሲቪ አካውንቱ ሙሉ ሳምንት። ሰላም ሰላም፣ እንዴት ናቸው? ዛሬም እንደተለመደው በሌላ እንግዲህ እስከ ዛሬ የቀረንበት ዋናኛ በምክንያት ያው ብዙ ስራ ከመደራረቡ የተነሳና ያው ብዙ ስራ ስላለብን ዩብ ዩቱብ ያልጀምሩ እንግዲህ ቆይተናል። ብዙ ጊዜ የሆኑና ቪዲዮ ከለቀቅ እንግዲህ ከዚህ በኋላ ቪዲዮ እንለቃለን። በሳምንት ወይ ሁለት ወይ ሶስት ቪዲዮ ለመልቀቅ እንሞክራለን ግን ሁለት እንለቀቃለን ማለት ነው። ስለዚህ ይቅርታ ማለት እንፈልጋለን በዚህ አጋጣሚ። በዛሬ ቪዲዮ የሰላቸው የመጣ ነው። እንግዲህ በመጀመሪያ አላዛር እናስተውቃቸው አላዛር ራስ ናስተውቂእንግዲህ አላዛር ይባላል። ከዚህ በኋላ ቪዲዮ ከኛ ጋ ይሰራል። የዛሬ ቪዲዮ እሱን ዳኛችን ጠያቂያችን የሚሆነው ዛሬ ቪዲዮ ይዘላቸው የመታ ነው። ጠቅላላ እውቀት አላዛር ይጠይቀናል፣ እኛ እንመለሳለን። ካልመለስን ደግሞ እዚህ ጋር ዱቄት አለ። የመጀመሪያው ራውንድ ዱቄት ይቀጣል። ሁለተኛው ራውንድ እኩላል። ሶስተኛው ራውንድ ነው ቃሪያ ነው። Oh, I want to ይገባል ። ስለዚህ እንግዲህ ያው ጠቅላላ ዕውቀት ነው የምጠይቀው። እንግዲህ ያልመለስ ሰው ይቀጣል ማለት ነው። አራዛር አውጥቷል። በወጣው ህግ መሰረት እኛ በተሰጠን ሴኩንድ ውስጥ ካልመለስን እንቀጣለን ማለት ነው።

አንድ እስከ አራት ቁጥር ምረጥ። አንድ እስከ አራት ቁጥር ነው። በኢትዮጵያ ፕሪሚየር ሊግ አሁን በዚህኛው ሲዝን አሁን ቲም ማን ነው?

አንዴ መቻላ አንደኛ ሲዳ አይታይም። ሲዳማ ቡና ነው አንደኛ በአሁኑ ሲዳማ ቡና

ኳስ የሚያሳዩ የቲቪ ቻናሎች አሏ። ከእነሱ ውስጥ አምስቱን ጥቀስ።

ለምን በዚህ አንተ እኮ ማርያም፣ መጀመሪያ የጠየቀው ቪዲዮ ላይ ይመጣል። መጀመሪያ ግን የጠየቀው ፕሪሚየር ሊግ አታፋፍር ናት፣ አስገብቶ ጀምር። እሱ እኮ ማ ማ የዓለማችን ሀብታም ማነው?

ናሽ ቅጫፋሚ ጨርሰን የዛሬው ጨዋታ ይህ ይመስላል። እንግዲህ ሰብስክራይብ እያደረጋችሁ እናንተ ድምፅ ካለች ሰብስክራይብ አድርጉ። ፊቲን እንደዚህ አድርጋችሁ